ነው ነው። እናማ እናማ እስቲ ምን ከረከላቸው ዌል እንግዲህ፣ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን አንደኛ እያለቀሰች ሶስት የስንት ሙዚዬ አለች። አንዴ ላውራ እያለቀሰች አውሪ አውሪ፣ እያለቀሰች እነሱን ሳግዝ እኔ የሶስት ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ፣ አይደለም። እሺ ማስረጃ ያለሽ አንቺ ማስረጃ ያለሽ፣ ወሬ ብቻ ሰማሽ። ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁ እና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለ ነው አይደል? የተዋደው ተከታይ ከሆኑ ብቻ ነው እየጠየኩ ያለው ይህንን ነገር። እዛ ላይ ሄዱ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የእነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ያለ ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል በወቅቱ የማካፍተውን ስራ እየሰሩ ዩቱዩብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አደለ እነሱም የተለያየ ስኮር እየፈጠሩ ያ የራሳቸው የቢዝነስ መንገድ አንዳንድ ጊዜ ግን በአለማወቁ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለነሱ ብዬ የሚሉ ማለት በኮንፊደንስም እንሰጣለን ብራትን ነው እንዳይረብሻችሁ ነው። እንትኑ ዝም ብላ ነገር የማድረግ ኃላፊነት ቢኖራቸውም አድናቂዎቻቸው የፈለገውን ላምቦርጊኒም ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛም ብላችሁ እናንተም አሁን መጣችሁ። የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደን መጠ የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። እሰማለሁ፣ አድርጋለሁ፣ መሲ ጠራታለሁ። አታስቡ፣ መሲ ጠራታለሁ። መሲ መሲ አትበሉ፣ ችግር የለውም ጠራታለሁ። ጋይስ ጠራታለሁ። ምክንያቱም የሚደርስ ባችሁን እኮ እናንተ እናንተ ጋር ነው እንዴ? የትኬቱ አጣሽ ተብሎ ታክ መታከሚያ አጣሽ ተብሎ የሚወድቁት ድምጽ የምንሰማው እኛ ጋር ነው። እያንዳንዱ ወይ እያንዳንዱ በሽተኛ የሚደርሰው እኛ ጋር እንጂ እናንተ። ስለዚህ እኛ ደግሞ ትሳደቢ ደግሞ ወደ እዛ ወደ አለቃሽ ሂጅ እኔ ቤት እንዳትሳደቢ። አለቀ። አሁን ወደ ቀጥታ ጥያቄው እንግዲህ ድሉን ካገኘ እንደ ወንድ የምንጠይቀው በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴንመንት ነው የምትሰሩት። የራሳችሁን ቻናል ከፍታችሁ የራሳችሁን ሶሻል ሚዲያ እየተጠቀማችሁን ያለ ግን አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማችሁን ጠርተው እያለቀሱ እንደዚህ እንደዚህ ያረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ውላት አሁን ማናርጉ ብለዋቸው ነው ምትሉ ሰዎች ካላችሁ፣ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስራችን ስለሆነ የማንቃት እራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸጉደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርጎው ብሏቸው ነው ያደረጉት ካልከኝ፣ አሁን ምንድነው መጠይቅህ ወንድም ከቻል እንደውም በዚህ አጋጣሚ ስላገኘው ቴንክዩ አንደኛ ተደራጅተው እንደዚህ እንደዚህ አድርገላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ስም ማጥፋት ነው? ይሄንን ነገር እስኪ ንገረን። ከአንተ እና አንድ ጊዜ ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅነን እንሳታታለን። በቃ የዛን ቀን አለፈ። በነዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ። ትኬታቸው ለአጭር ቀን የሆነ ማለት ነው። የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሁድ ምንደግመው ለምንድን ነው? አንዳንድ ሰዎች አንመጡም ነበር ለምን? ጾም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈለገ ማድረግ እንደተፈልጌ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው? እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው? እኛ እንደተቀበልን እና እኛ ያንን ነገር አሱት እንዳደረግነው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊት አሁን ለምሳሌ ላይቭ ላይ ናንተ የሆነ ሰው ጊት ሊሰጥ ይችላል።

የትኛውም አሁን ለምሳሌ የትኛውን ሰው ተነስቶ ትንገታውን የመዳን ቁም ማስተላመት ለሳ የሆነ ነገር ላያደርግልህ በአንድ ምስ ላይ እሻልን ምል ይህ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቱብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰብን ማስተዳድር አለው። ገባህ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነኝ። አንደርታንድ እንድታረገ የምፈልገው ነገር ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔ አይፎግረኝም ወይም እኔ ሊሸውደኝም አይችልም። ተረዳኝ እንደ አንድ ህሉን አንዳንድ ሰው ግን ኖ ማለት ያለብኝ ነገር ኖ ላለው፣ አሴት ማድረግ ያለብኝ ነገር ግን አሴት አድርጋለሁ። ስለዚህ አሁን ላይ እዛው ላይ ጨምረ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ግፍቶች ይሰጣሉ አይደል? ላይፍ ላይ ግፍት ይሰጣል። ማንንም ምን እንደሆነ ሳታት ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን፣ በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናገዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው፣ እነሱ ስለፈለጉ አይደለም የሚሰጡት፣ እራሱ ስለፈለጉ አይደለም። ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እንዲኮ ሲሆኑ አግዛለሁ፣ እንዲህ እንዲኮ በሀሳብ ረዳቸዋለሁ። እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታህ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጠው እንደ በችግራቸው ጊዜ ደርሳችሁላቸው ታ ይሆን? ይህንን ጥያቄ ልጠይቅ ነው። አቶ አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ፣ የሆነ አንድ ያደረካቸውን ነገሮች ይህ አድርግ ያለው ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ለእናንተ ወሳኝ ስለሆኑ ነው። ችግር የለውም፣ በጋራ ነው። በቃ እኔ የትኛውም ሰው የትኛውም የመዳም ቅመም እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውን ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደኋላ አድርገህ የኔን የዩቲብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮችን ሰርተናል ብዙ ሰዎችን አግዘናል ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖር በሸንበቆ ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለው ቤት ሰርተን ብዙ ነገር አሳልፈን የመጣ ነው ዛሬን አይደለም ማየት ያለበት አንድ ሰው ስለ እኔ ማወቅ ከፈለክ የዛሬ ቪዲዮ ከትናንቱ የተለቀቀውን አይደለም ማየት ያለበት ከስር መሰረቱ ምን ነበር እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው ለመጀመሪያ ደረጃ ማለት ነው ስለዚህ ለዛ ነው ቀደም ጊዜ ይህን ነገር አሁን እኔ አድርግ ያለው ብዬ መናገር አልፈልግም። ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ